አቶ ጌታቸው ረዳ እስካሁን ድረስ አፍነው የያዙትን አደገኛ ሚስጥር አፈነዱ። በዚህም ከፌዴራል እስከ መቀሌ ተንቀጥቅጠዋል። እንዲሁም እጅግ የተቀነባበረ አደገኛ የግድያ ሙከራ እንደተደረገባቸው ተዘግበዋል። በቆይታችን ይዳሰሳል። የአማራ ብሔራዊ ንቅናቄ አብን አራጣ አበዳሪ እንደሆነ የፓርቲው ከፍተኛ አመራር ሚስጥሩን አጋልጠዋል። ዝርዝር መረጃ ይዘነበታል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ ሀገር አቀፍ መረጃዎችን የሚያደርሳችሁ ተአማኒ የመረጃ ምንጭ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼርም አይረሳ። ሀሳባችሁን በኮሜንት አስቀምጡልን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። ከቀድሞ የህወሀት የፖለቲካና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ የቆዩት አቶ ጌታቸው ረዳ ጊዜያዊ አስተዳደር ፕሬዝዳንት ጊዜያቸው በድንገት አብቅተዋል። ከሶስት ሳምንታት በፊት በሊቀመንበሩ ደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ቡድን መቀለን ጨምሮ በተለያዩ የትግራይ ክፍሎች ውስጥ የሚገኙ የአስተዳደር ተቋማትን በኃይል ሲቆጣጠር ነበር። አቶ ጌታቸው ረዳ ወደ አዲስ አበባ ያቀኑት አቶ ጌታቸው ረዳ አዲስ አበባ ያመሩት በትግራይ ያለውን ወቅታዊ ሁኔታ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር ከምዕራባውያን ዲፕሎማቶች እንዲሁም ከተለያዩ የሚመለከታቸው አካላት ጋር ለመወያየት እንደነበረና ጉዳዩን ሲያጠናቅቁ ወደ መቀለ እንደሚመለሱ በወቅቱ ተናግረው ነበር። ነገር ግን አቶ ጌታቸው ረዳ ይህንን ካሉ ሶስት ሳምንታት ያለፉ ሲሆን ለሕክምና ወደ ዩናይትድ አረብ እምሬት አምርተው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 ጌታቸው ከሌሎቹ የህወሀት ዋነኛ መሪዎች በተለየ ወታደራዊውን መንግስት ለመጣል በተደረገ የትጥቅ ትግል ውስጥ አልተሳተፉም። ግማሽ ክፍለ ዘመናትን ባስቆጠረው ህወሀት ውስጥ አቶ ጌታቸው ያላቸው ተሳትፎ 20 ዓመት አይሞላም። ነገር ግን ባለፉት አስርተ ዓመታት በድርጅቱ ውስጥ ያገኙት ተቀባይነትና ሚና ቀላል የሚባልም አይደለም። ጥብቅ በሆነው የህወሀት የአመራር መሰላል ላይ ተረማምደው በአጭር ጊዜ ውስጥ ምክትል ሊቀመንበር ለመሆኑም ችለዋል። አቶ ጌታቸው ከህወሀት ሊቀመንበር መለስ ዜናዊ ህልፈት በኋላ በተለያዩ የፌዴራል መንግስቱ ኃላፊነት ቦታዎች ላይ በመስራት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪነት እስከ ኮሚኒኬሽን ሚኒስቴርነት የስልጣን ደረጃም ላይ በአጭር ጊዜ መድረስ ችለዋል ህወሀት ወሳኝ በነበረበትና አገሪቱን ለ27 ዓመታት የመራው ኢህአዲግ እያከተመ ህዝባዊ አመፅ በውስጡ የተቀሰቀሰውን ለውጥ ህወሀትን ገሸሽ አደረገው በፌዴራሉ መንግስት ስልጣን መንበር ውስጥ ቁልፍ ሚና የነበራቸው የህዋት አመራሮች ወደ መቀለ ሲያመሩ አቶ ጌታቸውም ወደዛው አቅንተዋል። የህዋት ፖለቲካዊና ወታደራዊ አመራሮች መቀመጫቸውን መቀለ ላይ አድርገው ከፌዴራሉ መንግስት ጋር ውዝግብ ውስጥ ሆነው ከቆዩ በኋላ የፈነዳው አውዳሚ የሁለት ዓመት ጦርነት ከሌሎች አመራሮች በተለየ ጦርነት የማያውቁት አቶ ጌታቸውን ወደ በረሃ እንዲወርዱ አስገድዷቸዋል። የዓለምን ትኩረት ስቦ በነበረው በዚህ ጦርነት ወቅት ጌታቸው ከየትኛውም የህወሃት አመራር በበለጠ በተደጋጋሚ ዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ትኩረት አግኝተዋል። ዓላማና ግባቸውን በትግርኛ በአማርኛና በእንግሊዝኛ በማስረዳት የህወሃት ዋነኛ ፊት ሆነው ቆይተዋል። በጦርነቱ ወቅት በአሜሪካና በአፍሪካ ህብረት አማካኝነት በህዋትና በኢትዮጵያ መንግስት መካከል በሚስጥርና በግልጽ በተካሄዱ ንግግሮች ላይ አቶ ጌታቸው ረዳ አንደኛው ተሳታፊ ነበሩ። በጅቡቲና በሲሸልስ በሚስጥር በደቡብ አፍሪካና በኬንያ ደግሞ በይፋ በተደረጉ ንግግሮችና ድርድሮች ላይ አቶ ጌታቸው ረዳ ቁልፍ ሚና ነበራቸው። በዚህም ምክንያት ለቀናት የቆየ ስብሰባ አድርገው አቶ ጌታቸው በእጩነት አቅርበው ተቀባይነት ለማግኘት ቢችሉም ቀዳሚ ድርጅቱ መሪዎች ግን ደስተኛ አልነበሩም። በዚህም ሳቢያ ከመጀመሪያ አንስቶ በነባር የህዋት አመራሮችና በጌታቸው ረዳ መካከል የነበረው ግንኙነት ቀስ በቀስ እየተበላሸ ሄደዋል። በዚህም ምክንያት ከባድ የተባለ ፈተና እንደሚገጥማቸው እንደተረዱ ከቀናት በፊት ዱባይ ውስጥ ለአንድ ድኅረ ገጽ በሰጡት ቃለ ምልልስ አመላክተዋል። አቶ ጌታቸው የጊዜያዊ አስተዳደሩን መሪነት ሲረከቡ ከአምስቱ የህዋት መሪዎች መካከል የትጥቅ ትግሉ ተሳታፊ ሆነው በድርጅቱ ውስጥ ባለማለፋቸው ተባብሮ መስራት የማይቻል ባይሆንም ከባድ እንደሚሆን እንደሚያውቁ ተናግረዋል። ይህ ስጋት በወራት ውስጥ እውን እየሆነ ከዋነኛዎቹ የህዋት መሪዎች ፈተና እንደገጠማቸው በግልጽ የፓርቲው መሪዎች በጊዜያዊ አስተዳደሩና በፕሪቶሪያ ስምምነት ላይ ሻጥር በመፈጸም እንዲሁም በክህደትና ለሌሎች ለፌዴራሉ መንግስት በመስራት ይከሷቸው እንደነበረ ገልጸዋል። አቶ ጌታቸው የሚመሩት ጊዜያዊ አስተዳደር ከክልሉ ዋና ከተማ መቀሌ ውጪ ባሉ ቦታዎች ሚና እንዳይኖረው ስልጣኑን የሚጋፉ ተግባራት በፓርቲያቸው አመራር እንደሚፈጸም ከአንድ ዓመት በፊት መግለጻቸው ይታወሳል። ከዚህ ጋር ተያይዞ አቶ ጌታቸው በተለያዩ ደረጃ የሚገኙ የአካባቢ አመራሮችንም እስከ ማባረር ደርሰው ነበር። በአቶ ጌታቸው የሚመራው ጊዜያዊ አስተዳደር ከተመሠረተና በክልሉ ውስጥ መዋቅሩን ለማጠናከር በሚጥርበት ጊዜ በርካታ ፈተናዎች ገጥመውታል። ከእነዚህም መካከል በጦርነቱ ወቅት ጉዳት የደረሰባቸው ተዋጊዎች ተገቢውን እንክብካቤ አልተደረገለንም በሚል በተደጋጋሚ አደባባይ ወጥተዋል። ከጦርነቱ ማብቃት በኋላ የመንግሥት መዋቅር በመዳከሙ ትግራይ ውስጥ የወንጀል ድርጊት መበራከት፣ ሕገወጥ የማዕድን ማውጣትና ዘረፋ ድርጊቶች መስፋፋት የህዝቡ ስጋት ሆነው እስካሁን ድረስም ዘልቀዋል። በጊዜያዊ አስተዳደሩና በህዋት መሪዎች መካከል ያለው አለመግባባትና ውዝግብ ከዕለት ተዕለት ሲጠናከር፣ በሊቀመንበሩ ደብረ ጽዮንና በምክትላቸው በጌታቸው መካከል ያለው ልዩነት እየሰፋ በግልጽ እርስ በርሳቸው እየተወነጃጀሉ ይገኛሉ። በተለይም ህጋዊ ዕውቅና ያላገኘው የህወሃት 15ኛው ጉባኤ መካሄዱን ተከትሎ አቶ ጌታቸውና ሌሎች አመራሮች ከድርጅቱ ከተባረሩ በኋላ በአቶ ጌታቸው ላይ የሚሰነዘሩ ክሶች ተጠናክረዋል። ባንዳ፣ ተላላኪ እንዲሁም ከሃዲ የሚሉ ቅጾች በተደጋጋሚ በሚወጡ የህወሃት መግለጫዎች ላይ በተደጋጋሚ ይሰሙ ነበር። በአቶ ጌታቸው ረዳ አደገኛ የተባለና የተቀነባበረም የግድያ ሙከራ ተደርጎባቸዋል። በአቶ ጌታቸው ጊዜያዊ አስተዳደር ደስተኛ እያልነበረው በደብረ ጽዮን የሚመራው የህወሀት ክንፍ ባለፉት ወራት በአስተዳደሩ ላይ የሚያደርሰው ጫና እየበረታ በመጋቢት ወር ላይ መጀመሪያ በርካታ የትግራይ አካባቢዎች የሚገኙ የአስተዳደር ተቋማትን በኃይል ተቆጣጥሯል። ይህ ሁኔታም በታጠቁ ኃይሎች የታገዘ በመሆኑ በክልሉ ነዋሪዎች ላይ ግጭት ይፈጥራል የሚል ስጋት አስከትሎ ነበር። በዚህ ሁኔታ ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ደህንነትም አደጋ ላይ ወድቆ እንደነበረ ራሳቸው ገልጸዋል። አቶ ጌታቸው ከተለያዩ ዩቲዩበሮች ጋር በነበራቸው ቃለ ምልልስ በትግራይ ውስጥ ውጥረት በተባባሰ ጊዜ ወደ አዲስ አበባ ለመሄድ ሲነሱ ጥቃት ሊፈጸምባቸው እንደነበረ ተናግረዋል። በእርሳቸው ግድያ ከመፈጸም ጋር የሚመሳሰሉ እቅዶች እንደነበሩ የሚናገሩት አቶ ጌታቸው ወደ መቀለ አሉላ አባነጋ አውሮፕላን ማረፊያ ባቀኑ ጊዜ ኬላ ላይ የነበሩ ታጣቂዎች እንዳያልፉ የመከልከል ሙከራ ማድረጉን ጠቅሰዋል። እንዲሁም መሳሪያ በተጠመደበት መኪና እስከ አየር ማረፊያ ድረስ ክትትል እንደተደረገባቸውና በአየር ማረፊያ ጥበቃ በፌዴራል ፖሊሶች እንዲቆሙ መደረጋቸውንና ክትትሉም አውሮፕላን ውስጥ እስኪገቡ ድረስ እንደነበረም ገልጸዋል። የአማራ ብሔራዊ ንቅናቄ አብን አራጣ አበዳሪ እንደሆነ ሊቀመንበሩ ረዳት ፕሮፌሰር በለጠ ሞላ ተናገሩ። በሰሞኑ የቀድሞ ሊቀ መንበር ዶክተር ደሳለኝ ጫኔ በፌስቡክ ገጻቸው ስለ ፓርቲው ያሰፈሩትን ጽሑፍ ተከትሎ ረዳት ፕሮፌሰር በለጠ ሞላ ተከታዩን መልእክት አስፍረዋል። ሁሌ ጩኸት ግን የምር አይሰለችም የጤንነት ነው ሲሉ ይጀምራሉ። ትላንት አክብሮ ሊቀመንበር ያደረገህ ንቅናቄ ላይ ይህንን ነውረኛ ጽሑፍ በመጻፍህ የምር ልትጸጸትና ልታፍር ይገባሃል። በርግጥ ባንተ ምስኪን ፊትና ገጽታ አሳሳች አንደበት ጀርባ የተደበቀ ማንነት ለሌላ ሰው ግልጽ ለማድረግ እጅግ ከባድ የሆነ ሥራ መሆኑን አውቃለሁ። ብዙ ወከባ፣ ፍረጃ፣ እርግማንና አፍራሽ ተንኮል ተቋቁመን ለፈተና ሳንንበረከክ የምንወደውን ትላንት እርሶንም ጭምር ያሰባሰበበትን ተቋማችንን አብንን አስቀጠልን እንጂ በትናንትናው የምንሄድ የታሪክ ድኩማኖች አይደለንም። ይሄ ምስኪን ፊትና ድምፅ ብዙ አሳፋሪና ነውር ጋርዶ ዘልቋል። ቢያንስ እኛ የድርጅታችን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም፣ አይደለንም ሲል ይቋጫል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች፣ የዛሬው የመረጃ ሰዓታችን በዚህ አብቅተዋል። ከእኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የመረጃ ምንጭ ስለሆነ ሰብስክራይብ በማድረጋችሁ በየዕለቱ እንደዚህ አይነት ፈጣን የሆኑ መረጃዎችን እናደርሳችኋለን። ከልብ አድርገን እናመሰግናለን። ላይክና ሼርም አይረሳ። ሰላም።